ሰላም እንዴናችሁ? አድናቆቶች ይባላሉ። ምናልባት መጀመሪያው ቻናል ላይ ዚጋ የምትመለከቱት ከመቶ ሺህ በላይ ሰብስክራይበር ያለው ዩቲብ ቻናል ላይ በዚህ ቦታ ትኖራላችሁ። ይሄኛው ደግሞ ከአሁን በኋላ አዳዲስ ቪዲዮችን ምለቅበት አዲስ ቻናል ነው። ስለዚህ ለዚህም ቻናል አዲስ ነው ሰብስክራይብ እንደዚሁ ይህም ቪዲዮ ላይክ በማድረግ ተጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለኮ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬው ቪዲዮ የምንመለከተው ምንድን ነው፣ ሰዎች ለእናንተ ሲደውሉ ወይም እናንተ ለሰዎች ስትደውሉ የደውሉላቸው ደንበኛ ጥሪ እያስተላለፉ ነው ይላችኋል፣ በተደጋጋሚ ማለት ነው ስለዚህንን በቀላሉ እናስተካከላለን ማለት ነው። ምክንያቱም ስልካችሁ እናንተ አውቃችሁ ወይም ሰታቱ ዳይቨርት ተደርጎ ሊሆን ስለሚችል፣ ለዚህም ሌሎች ነገሮች ሊኖሩ ስለሚችሉ ማቋረጥ ትችላላችሁ ማለት ነው። ስለዚህ እሱን ለማድረግ ወደ ስልካችሁ መደወያ ጋር ትሄዳላችሁ። ከዛ በኋላ መሰላል መሰላል ዜሮ ዜሮ ሁለት ከዛ መልሳችሁ መሰላል ታደርጋላችሁ። መሰላል መሰላል ከዛ ዜሮ ዜሮ ሁለት መሰላል ማለት ነው። ከዛ እዚህ ጋር መታችሁ መደወያውን መንካት ብቻ ነው የሚጠበቅባችሁ። ሁለት ሲም ካላችሁ ያስመርጣችኋል። አሁን የሚያስቸግራችሁ ሲሟን ከሆነ ሲሟን ትመርጣላችሁ ማለት ነው። እንደምታዩት ኢሬዝ ሆኗል ብሎኛል ማለት ነው። ከዛ ይህንን ኦኬ ብዬ ወጣለው። ከአሁን በኋላ ያስቸግራችሁ ሌሎች ጥያቄዎችም ካሏችሁ ኮመንት ላይ ያስቀምጡልኝ። ይሄ ቪዲዮ ከተመቻችሁና በቀጣዩም ላይ ነ ቪዲዮዎች እንሰራላችሁ ከፈለጋችሁ ቪዲዮ ቪዲዮ ላይክ በማድረግ እንደዚሁም ቻናሉን ሰብስክራይብ በማድረግ አሳውቁኝ። ከላይ ኢንድ ስክሪን ላይ የምታዋቸው ቪዲዮዎች አሉ፣ እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ። በጣም ቻው